አይ ቤተሰብ ሰላም ናችሁ? እንዴት ናችሁ? እኔ አለሁኝ፣ አልሀምዱሊላህ ዛሬ አዲስ ሰርፕራይዝ አለኝ እና ቪዲዮ ስሰራ እነሱ አሉ። በጣም ከብዱኛል እውነት። ዛሬ ይሄ የደስታ ቪዲዮ ነው መሰራላችሁ፣ ሰርፕራይዝ አለ አለላችሁ። እስከ መጨረሻው ላይክ፣ ሽር፣ ሰብስክራይ በማድረግ ተከታተሉን ቤተሰብ፣ ስወዳችሁ እኔ በጣም ከልግ ከልብ ከልብ ነው የማመሰግናችሁ። ዛሬ ቆሜ ነው ቪዲዮ የሰራውላችሁ እና በጣም ደስ ብሎኛል። በጣም በቃ ከምነግራችሁ በላይ ነው ደስ ያለኝ። እንግዲህ እንዳይሰሙኝ እና ምንድን ነው ልላችሁ እና ቪዲዮ ሲጀምሩት ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብራችሁ ተከታተሉኝ። ምን እንደሆነ እናንተ የምትናፍቁት የምትጓጉት ነገር ስለሆነ እስከ መጨረሻው አዳምጡት። ምን ይሁን ላላችሁኝ ማለት ነው እውነት ይሄ ሰብራይዝ ትልቅ ሰብራይዝ ነበር። በቃ እኔ በቃ እኔ እንጃ እንዲሆን አለ ወይ ብዬ የማላም ነው ነገር ተሳክቶልኛል፣ እና ቤተሰብ በጣም በጣም ከልብ ነው ማመሰግነው። እና በዚህ ዩቱብ ማለት ነው የስንዱስ ቤተሰቦች ማለት ነው በዚህ ቻናሌ የብዙ ሰዎች አሻራ አለበት፣ እና በጣም ነው ማመሰግነው ሁላችሁንም ማለት ነው። ወላሂ ቃላት የለኝም እና ምንድነው ሞኒታይዝ ሆንኩኝ። እውነት እኔ አላመንኩኝም እና እኔ በነገራችን ላይ ማለት ምን ሆኔ ታይዞኝ ሆነ ትልቅ ሰርፕራይዝ ነው እና ወይ ኩልሽ ምናምን ቪዲዮ ሰራላችሁ በጣም ደስ ይለኝ ነበረ እና በጣም ነው ደስ ያለኝ ሆነት ነው ደስ አልহামዱሊላ በጀመረ አላህ ለፈጠረኝ አላህ አልহামዱሊላ አላህ እንግዲህ ብዙ ነገር ያስደስተናል ከየ ከየ ነገር ምሰራበት አላህ ያድርገኝና አልহামዱሊላ ለመጀመር አላህ ይህንን ነገር ስላስተካከለልኝ አልহামዱሊላ አልহামዱሊላ አልহামዱሊላ እና ምስጋና እንግዲህ ወላሂ ቃላት ያጥረኛል። አላህ ለመጀመራ አልሐምድሊላህ እና ቀጣይ ደግሞ ቤተሰቦቼ በጣም ሎማ ግን እና ወላሂ በጣም በጣም እኔ ስሰራ አላምንም ነበረ። አላህ ደግሞ ይኸው አደረገኝ ግን መጀመሪያም ሳሉንም በፊት ሁላችሁም ሞኒ ነሽ በራለሽ በር ነው እንዲ በር ያዚ ምናምን ትሏላችሁ። አብዛኛውን ጊዜ ቪዲዮን ከወደደው ከመረጠው ይመስለኛል ዩቱብ ማስታወቂያ ያስገባለታል። እና እኛ ደግሞ የእውነት ሞኒ ሆኜ ያለውኝ አልሐምዱሊላ አልሐምዱሊላ አልሐምዱሊላ ሽኩር ይገባው ለእሱ። አልሐምዱሊላ ሽኩር ወላ ላዚመን አላመንኩኝም። እና በዚህ ዩቱቤ ማለት ነው ብዙ ዋጋ ላይ የከፈልኩት በእውነት ከመነግራችሁ በላይ ትልቅ ዋጋ ነው የከፈልኩበት። እውነት አሁን እንደ ቅንድ አላህ እንደዚህ በአንድ እያሳካልኝ ነው ብዬ ራስብ አላሰብኩኝም ነበር። አላህ ደግሞ እና የተራቡትን ማበላበት የተቸገሩትን ለተቸገሩት መሰጥበት፣ አላህ እንግዲህ ርስቅ በርስቅ ያደርገው። ሞኒ ከተኮነ በኋላ ማለት ብዙ አይመጣታም

እንዲህ አሁን ደግሞ ባያደርገኝ እውነት ይክፈልለው ሁላችንም። እና አብሹሩ የመዳም ቅመሞች እውነት እና አብሹሩ አላ አለን ለሁላችንም፣ እንግዲህ የሆነ ቀን ይከፍለናል ኢንሻላ። ዋና ማመዝገን ነው ዋና ሞኒ ሰዓት። ያው መዳም ቤት ሆነን ብዙ አይነት ችግር ያለብን እና ነአም ብለን እየተደበቅን ነው ቪዲዮ የምንሰራው አብዛኛውን ጊዜ ማለት ነው። ነአም እየተደበቅን መጡብን አልመጡብን ገቡብን አልገቡብን ይህ ነው ቪዲዮ የምንሰራው። መልክን ያው ላይቭ የምንቀመጠው ይሄ ማን ማን ይገባብኛል፣ ይሄ ማን ድምጽ ይገባብኛል ብለን በጣም ነው የሚጨንቀው። በዚህ አጋጣሚ ለመዳም ቅሙት ሁላችሁ መበረታቱ ነው እውነት። እንግዲህ ይህንን ቪዲዮ የምትከታተሉ ሰዎች እኛ በጣም እገዛ ያስፈልገናል። እገዛ ስለሚያስፈልገን ያስፈልገን አግዙን እውነት። ሞኒ ከሆን በኋላ ማስታወቂያ ሚያየልን ካልለ ማስታወቂያ ካልታየልን አይከፍለንም ማለት ነው። ያኔ እኔም እንደሰማሁት አብዛኛውን ጊዜ እኛ ለራሳችን አንሆንም። እንዴት መስራት እንዳለብን አናቅም። የመዳብ ከሞች በዚህ አጋጣሚ ቅር እንዳይላችሁ፣ እንዳይከፍልን ያደረግነው ራሳችንን ለምን እኛ ራሳችን ተባብረን ያንድን ሰው ቪዲዮ ገረበለን ብናይ በቅንነት ማስታወቂያ የቪዲዮ ነሳብ ሰምተን ትክክለኛ ኮነት ብናስቀምጥ ላይክ ብናደርግ፣ እውነቴን ነው የምላችሁ ማይከፍልበት ምንም አይነት ነገር የለም። ግን እኛንን ሌሎችን መናሳድገው ከአላህ በታች ማለት ነው። ለምንድን ነው ለራሳችን ማናቀው? ቤተሰብ እውነት በጣም አንዳንዴ አስባለ የመዳም ቅመሞች፣ እውነቴን ነው ምላችሁ አብረን ተሰባስበን አንድችን ሴት ለአንድን ሰው አንድን የመዳም ቅመም በወር ውስጥ ሆኒ ማድረግ እንችላለን። ግን እንንጃ ምን ብዬ እንደምገለጸው እኔ እንጃ፣ ያው ቅንን ለሌሎች ቅንን ለራሳችን ግን አናቅ። እውነት ለራሳችን እንዴት መስራት አላወቅንም። እውነት ለራሳችን እንዴት መስራት ብናውቅ ብዙ ደረጃ እንደርስ ነበር። ላልደከምም ቀማንዶር ሁን የምኑ የእህል ሁን ነበረ ለምን እኔ ብዙ ብዙ የመዳም ቀበቦች ዩቱበሮች አሉ፣ ግን ሁላችንም ሰዓት እንላለን ሰብስክራይብ እንለፍ አለው። ከአንድ በኩል ስንለፋ በቃ ተስፋ እንቆርጣለን ነው። ብዙ ነገር አለ ያንን ግን በቀላል መፍትሄ እናስተካክለው ነበረ ግን እንዴት ማስተካከል እንዴት መስራት እንዳለብን አንዳች ከኔም ጭምር አንዳች ንመናቅም እውነት ነውላቸው፣ ማለት ነው ቅንነት ቢኖረን እውነት ማናድግበት ማይከፍልበት ምክንያት የለም። የሚቱ እየከፈለ ነው። ስለዛ ለማንኛውም ከልብ ከልብ ነው ማመሰገነው እና አግዙን፣ የመዳም ቅመሞችን አግዙን። እውነት ያው ተቀብራን በአንድ ክፍል እንዲህ እንዲህ በማይባልበት ቦታ ነው ቪዲዮ ምንሰራው እኔ በተለይ እውነት በቃ እጅግ በደም ጥበቷን ብቻ ይከምነግራችሁ በላይ በጣም ጥብታ ብለ አተይሁን ለምሴ ሰዋራ ምናምን ቪዲዮ ስሰራ በጣም ነው ምፈራው። በነገራችን ላይ በጣም ነው ቪዲዮ ስሰራ ምፈራው። ከዚህ በኋላ ኢንሻአላ በአንዳንድ አንድ ሰዎች እንጣለው እናንተ ደግሞ ካላችሁ ኢንሻአላ ማደጌ አይቀርም። ዛሬ ነው ለምስጋና ቪዲዮ ቆሚኒ የሰራሁት። እውነት በጣም ነው ደስ ያለኝ። እውነት እኔ እንጃ ለብዙ ቤቶች የተጀጂ ነው ሞኒ ሆነሻለ እንጂ ማ ሞኒ ሽቱ የምትሉኝ ሰዎች አለ እንኳን ደስ አላችሁ። እውነት ብዙ ቤት ሳትቁት ሞላውን በጣም ቦርቀው ከኔ በላይ ተደሰቱ አሉ ደስታችሁ። እናንተ በእኔ እንደተደሰታችሁ አላህ እናንተ ያስደስታችሁ የሚያስደስታችሁ አብሽሮ ደግሞ ትሆናላችሁ። ዋቁ አደሞ የርስቅን ይዞ የሚመጣ የርስቅ ቻናል ይሁንልን። ዋናው ሞኒ መሆኑ ብቻ ሞኒ መሆኑ ትልቅ ነገር ነው፣ ግን መስራት ይፈልጋል እገዛ ያስፈልገናል። በተለይ ለሞኒ ይቻላል፣ ሞኒም ላሉት ለሞኒ ቻናሎች እገዛ ያስፈልገናል። አብዛኛውን ጊዜ ሞኒ ለሆኑ ቻናሎች ብዙም ቦታ የለንም። ያው ሞኒ የሆኑ ቻናሎችን አበረታቱ። ብዙዎች ሞኒ ሆነው በጣም ተስፋ እየቆረጡ ነው፣ ባለመክፈል። ያው እንግዲህ ምን እንደብዬ እነመነግራችሁ ነው። ያው እናንተ ተረድኛላችሁ ብዬ አውቃለሁ። አውቃለሁ ወይ ተረድኛላችሁ እና እና ወላሂ በቃ እኔ እንጃ። በዚህ አጋጣሚ እውነቴን ነው እላችሁ፣ ለዚህ ደረጃ ከአላ ዘታች ለዚህ ደረጃ ላደረሳችሁኝ በጣም በጣም ከልብ ከልብ ነው የማመሰግነው። ጀዛከላሁ ኸይረን ሁላችሁንም። በዚህ አጋጣሚ ያስቀየምኳችሁ ካላችሁ አውፍ በሉኝ የሰው ልጅ ነኝ እና እሳሰታለውኝ አውፍ በሉኝ እናንተን ያስቀየማችሁኝ ሰዎች እኔ ከልብ አውፍ ብያለሁ እኔ በነገራችን ለሁለት ጊዜ ሆኖ የምናደደው ምናምን ወዲያውኑ አውፍ ምለው ይጨንቀኛሉ ብላ ከሰው ከተጣላውኝ እና እንግዲህ እኔ ከዛ ሰው ልጣላ እንጂ አውፍ እላለሁ እና በዚህ አጋጣሚ አውፍ በሉኝ የእናንተም የእኔ ደስታ የእናንተም ደስታ ነው። ይሁን እንኳን ደስ አላችሁ። እኔን አላህ አስደስቶኛል። እናንተም አላህ ያስደስታችሁ። እውነት እውነት። በቃ እኔ ነኝ ሆን የሆንኩ ተዳደር ቻናሊንግ ብቼ ሳይ እውነት በቃውነት በቃ ደስታ ይለን ወደር የለ ደስታ ነው ያለኝ አሁን በአሁኑ ሰዓት እናንተ ነው አላህ ያስደስታቸው እንግዲህ ደስታውን ቀጣይነት እንዲኖር የርስቅ ቻናል አላህ ያደርግልሽ ብላችሁ ዱ አድርጉልኝ በኮሜንት ኮንግራ ኮንግራ ኮንግራ ነው ምፈልገው እስቲም አለው የኔን ደስታ በኮሜንት ያሳየኝ እስቲ እንዴት እንደምትወዱኝ እንዴት የኔን ደስታ የወደዳችሁ ሁሉ ይኸው በቻናል የገሪች ሳይ በኮሜንት ነው ምጠብቃቸው አሳብ አስተያየታችሁን ኮሜንት አስቀምጡልኝ ሁላችንም አያለው ሁላችሁንም። በነገራችን ላይ እኛ እናያለን። ትንሽም ስለሆነ ኮሜንት ማለት ነው። ይህን ቪዲዮ በዚህ አጋጣሚ ሁላችሁ የምትከታተሉ ሰዎች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እና አብራችሁ እስከ መጨረሻ ተከታተሉ። እንግዲህ እኛም በር ማለት እኔም በር ማለት ልጀምር ነው። አለሃምዱሊላህ አለሃምዱሊላህ ኢንሻላህ እውነት በሰሞኑ ያለኝ ደስታ ደስታን ያቋል ብኛና ራሱን እንሻላ ሁሉም ነገር በልክ ሲሆን ነው ደስ የሚለው። ያው አላህ የሚፈልገው በልክ ሲሆን ነው። ደስታን እስከ መጨረሻ አላህ ያድርግልኝ። ሁሉም ከአላህ ነው። አልሐምዱሊላህ ከአላህ በታች ደግሞ እናንተ ናችሁ። በጣም ነው ማመሰግነው። ይሁ ቤተሰቦች የራሴን ቤተሰቦች የሌሎችም ይኸው ሞኒ ሆኝ ያለው ሞኒታይዝ እውነት አለበቃ ነ ይንጫ አልሐምድሊላህ አልሐምድሊላህ። እኔ ከእዛ ቃላቲ የለኝም፣ ብቻ አልሐምድሊላህ። ያው ከዚህ በላይ የሚባል ነገር ቢኖር እልነበረ አልሐምድሊላህ፣ ሽኩር አልሐምድሊላህ። በጣም ነው ደስ ያለኝ እውነት ብዙ